ሰላም ጤና ስጥልኝ፣ ክብረት ተመልካቾቻችን ከፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናች ተመልካቾቻችን ቻናላችን ላይ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። በጉራጌ ዞን እስረኞችን ያስመለጠው የፖሊስ አባል በእስራት ተቀጣ። የፖሊስ አባሉ በጉራጌ ዞን አረቅጥ ከተማ አስተዳደርና በጉመር ወረዳ ፖሊስ ጽሕፈት ቤት የተያዙ እስረኞች የመጠበቅ ኃላፊነት ያለበት ነው ነገር ግን መስከረም 9 ቀን 2018 ዓ ም በግምት ከሌሊቱ 9 ሰዓት በሚሆንበት ጊዜ በአረቅጥ ከተማ አስተዳደር ልዩ ስፍራው ቄራ ተብሎ በሚጠራ መንደር አብሮ ሲጠብቅ የነበረውን ኮሎኔል ዘይኔ ጎሳ የጤና ችግር ገጥሞት በማሳቀድ የተጠርጣሪዎች ቤት ቁልፍ ሰጥቶት መሄዱን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰብለጋ ተናግረዋል። በዚህ ሰዓት በተቋሙ ተጠርጥሮ የተያዙት ጅብሪል መሐመድ፣ ማሙሽ አብደላ፣ ይብጌታ ድንድር፣ አሳየ በዛበት፣ አደለ ድንቁና ታኑ የተባሉት ተጠርጣሪዎች አምልጠውታል። በመሆኑም የፌሬ የወንጀል ሕግ ቁጥር አንቀጽ 425 3 በመተላለፍ በቸለተኝነት በፈጸሙ እስረኛን በማስመለጥ ወንጀልም ተከሷል። ተከሳሽ የወንጀል ድርጊቱን ስለመፈጸሙ በችሎት የእምነት ከሂደት ቃሉ ተጠይቆ የወንጀል ድርጊቱን መፈጸሙን በዝርዝር ያመነ በመሆኑ የአቃቢ ሕግ ምስክሮችን መስማት ሳያስፈልግ ተከሳሽ በተከሰሰበት ድንጋጌ ስር ጥፋተኛ ተብሏል። የከተማው ፍርድ ቤትም ጉዳዩን በጥልቀት መርምሮ በጥቅም 28 ቀን 2018 ዓ ም በኋላ ችለት በከተማው በቅርብ ጊዜ እስረኞችን የማስመለጥ ወንጀል በመብዛቱ ምክንያት ተከሳሽን ያርማል ሌሎችን የህብረተሰብ ክፍሎችም ያስተምራል በማለት በስድስት ወር ቀላል እስራትና በአንድ ሺ ብር የገንዘብ ቅጣት እንዲቀጣ በማለት ተወስኖበታል ሲሉ አቶ ኤልያስ ተናግረዋል የአማኑኤል አእምሮ ስፔሻላይዝድ ሆስፒታል በቀን 356 በላይ ለሚሆኑ የአእምሮ ታማሚዎች ሕክምና እየሰጠ መሆኑን አስታወቀ። ሆስፒታሉ በቀን በአማካኝ ከ25 እስከ 30 የሚሆኑ አዳዲስ የአእምሮ ታካሚዎች እንደሚመጡም አስታውቋል። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል በ2018 በጀት ዓመት በአንደኛ ሩብ ዓመት ለ37388 ዜጎች በአእምሮ ህመምና ተያያዥ ጉዳዮች ላይ የአእምሮ ህክምና አገልግሎቱን ተደራሽ በማድረግ እቅድ ይዞ በመጀመሪያው ሩብ ዓመት ለ3284 የአእምሮ ህማን ታካሚዎች ህክምናውን ተደራሽ ማድረግ መቻሉን የሆስፒታሉ የህዝብ ግንኙነት ዳይሬክተሬት ዳይሬክተር አቶ አብዩ የኔ ዓለም ተናግረዋል። በዚህም ባስተኝቶ የአእምሮ ህክምና 450 በተመላላሽ የአእምሮ ህክምና ደግሞ 3934 እንዲሁም በድንግተኛ የአእምሮ ህክምና 700 በአጠቃላይ ለ32084 የአእምሮ ህመም ታካሚዎች ህክምናውን ተደራሽ ማድረግም ችሏል። ሁሉን አቀፍ የጤና አገልግሎት ጥራትና ፍትሐዊ ተደራሽነትን ከማሻሻል አኳያ የተመላላሽ ህክምናን አገልግሎት ጥራት ማሻሻል የሚገኝበት መሆኑን የገለጹት አቶ አብዩ የተመላላሽ ታካሚ ቆይታ ጊዜ ወደ 37 ደቂቃ ማድረስም ተችሏልም ብለዋል። በየዕለቱ ህክምና ሳያገኙ የተመለሱ ህሙማን ቁጥር በመቶኛ ዜሮ ማድረስ ያቅድ ሆስፒታሉ ሙሉ በሙሉ እቅዱን መተግበር መቻሉንም አስታውቀዋል። የአይኤስኦ ሽልማት የስታንዳርድ ምስክር ወረቀት እንጂ የጥራት ማረጋገጫ አይደለም ተባለ። የኢትዮጵያ ጥራት ሽልማት ድርጅት እውቅና ያገኙ ተቋማት ምርታቸውን በምን መስፈርት፣ መቼና ምን እንደተሸለሙ ግልጽ ሳያደርጉ ለማስታወቂያነት መጠቀም እንደማይችሉም ተገልጿል። የኢትዮጵያ ጥራት ሽልማት ድርጅት ዓለም አቀፍ የጥራት መለኪያ መስፈርቶችን መሠረት አድርጎ በዘጋጀው የልህቀት ሞዴል አማካኝነት በኢትዮጵያ ውስጥ በማምረትና አገልግሎት በመስጠት የሰማሩትን መንግስታዊና መንግስታዊ ያልሆኑ ድርጅቶችና ተቋማትን በማወዳደር እውቅና እየሰጠም ይገኛል። ተቋሙ እስካሁን ድረስ በአስራ አንድ ዙር ሀገር አቀፍ የጥራት ሽልማትን ሲያከናውን በየአመቱ ከ60 በላይ የሚሆኑ ድርጅቶችና ተቋማት በውድድሩ መሳተፋቸውን የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራቱ ተናግረዋል። በኢትዮጵያ ያሉ ምርቶች የተቀመጠላቸውን ደረጃ ከማሟላትም ጥራታቸውን መጠበቅ ማለትም በአገልግሎታቸው አስተማማኝና ተቀባይነት ያገኘ መሆንም ይገባቸዋል። በየዓመቱ ለውድድር ከሚቀርቡ ድርጅቶች መካከል በዓለም አቀፍ ደረጃ በአንደኛ ደረጃ ጥራታቸውን የሚጠብቁ ድርጅቶች አንድ ወይም ሁለት ብቻ ናቸው። በኢትዮጵያ ጥራት ሽልማት ከተሸለሙ በኋላ በተለያዩ ምክንያት የተዘጉት ተቋማት መኖራቸው የተገለጸ ሲሆን፣ በኢትዮጵያ የተለያዩ ችግሮች ያሉባቸው ደረጃቸውን አሟልተዋል የሚባሉ ነገር ግን በአገልግሎት ደረጃ እንክንና ቅሬታ የሚቀርብባቸው ተቋማት የጥራት ሽልማት እንደማይገባቸውም ተነግሯል። ተጨማሪም የሚጠራ ሽልማትን ያገኙ ድርጅቶች ከዓመታት በላይ በምን መስፈርትና ምን እንደተሸለሙ ግልጽ ሳያደርጉ ለማስታወቂያ የሚጠቀሙ ተቋማት አግባብነት የሌለው ድርጊት መሆኑም ተገልጿል። በተጨማሪም የአይኤስኦ ሽልማት የስታንዳርድ ሰርተፊኬት እንጂ የጥራት ማረጋገጫ አለመሆኑን አቶ ቴዎድሮስ ተናግረዋል። ተቋሙ በኢትዮጵያ ድርጅቶችም ብቻ የሚያወዳደር ሲሆን ከሌላ ሀገር የተገኘ የሽልማት ተቀባይነት እንደሌለውም አስታውሰዋል። አክለውም በተለያዩ መገናኛ ብዙኃን የጥራት ተሸላሚ በሚል ማስታወቂያ የሚያስነግሩ ተቋማትን በምን አይነት ደረጃ ምን አይነት ሽልማት እንዳገኙ በመቆጣጠር ዙሪያ ክፍተት መኖሩንም አክለዋል። ኑሮ ከበደኝ በማለት ከመንትያ ልጆቿ መካከል አንደኛዋን የአንድ አመት ከስድስት ወር ልጅ በድንጋይ ደብደባ የገደለችው እናት በስራት ተቀጣች። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን አዲዮ ወረዳ ሜራ ቀበሌ ውስጥ የወንጀል ድርጊቱ ተፈጽሟል። ተከሳሽ ገነት መንግስቱ በሜራ ቀበሌ ግንቦት 5 ቀን 2017 ዓ ም ከጠዋቱ 2 ሰዓት የ1 አመት ከ6 ወር ልጇን ጭካኔ በተሞላበት ሁኔታ የግድያ ወንጀል መፈጸሟን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀን ያሰፋ ተናግረዋል። የአዲ ወረዳ ፖሊስ ግለሰቧን በቁጥጥር ስር በማድረግ በምርመራው እንዳረጋገጠው፣ ግለሰቧ ከምትኖርበት ሜራ ቀበሌ ወደ አዲስ አበባ ለስራ ሄዳ ባለችበት በማርገዟ ምክንያት ተመልሳ በመምጣት መንታ ሴት ልጆችን በሰላም እንደወለደችና በፍቅርና በእንክብካቤ ለአንድ ዓመት ከስድስት ወር ስታሳድግ መቆየቷን ፖሊስ አረጋግጧል። ይሁንና የኑሮ ሁኔታ የከበዳት ሲሄድ ከሁለቱ አንደኛዋን ለማስወገድ በማሰብ ልጇን ከተኛችበት አንስታ አቅፋ አቅራቢያዋ ወደሚገኝ ጫካ በመውሰድ ጭንቅላቷ ላይ በድንጋይ ሁለት ጊዜ በመምታት ህይወቷ እንዲያልፍ ማድረጓን ግለሰቧ ለፖሊስ በሰጠችው የእምነት ቃል አረጋግጧል። የወረዳው ፖሊስ የምርመራ መዝገቡን በማደራጀት ክስ እንዲመሰረትባት መዝገቡን ለአቃቢ ህግ አስተላልፏል። የካፋዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግ ከአዲ ወረዳ ፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቧን ኤፌሪ የወንጀል ህግ አምስት መቶ አርባ ላይ የተደነገገውን ተላልፋ በመገኘቷ በፈጸመችው ሰው የመግደል ወንጀል ክስ መስርቶባት ካፋዞን ከፍተኛው ፍርድ ቤት በማቅረብ ፍርድ ቤቱ የአቃቢ ህግ ምስክሮችን ካዳመጠ በኋላ ተከሳሿን ጥፋተኛ በማለት የጥፋተኝነት ብይን ሰጥቷል በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት ጥቅምት 25 ቀን 2018 ዓ ም ባስቻለው የወንጀል ችሎት ተከሳሽ ገነት መንግስቱ በ10 ዓመት እስራት እንድትቀጣ ውሳኔ ማስተላለፉን ኢንስፔክተር ደጅን ያሰፋ ጨምረው ተናግረዋል። ክቡራት ተመልካቾቻችን ለሰዓቱ ዘንላቸው የቀረብነው መረጃ ይህን ይመስል ነበር። መረጃ ወደ እናንተ ያደረስኩት እኔ የፍሬም ታጠቅ ነበርኩኝ። መልካም ጊዜ።